በጦር አዛዥና በሸት ሰይድ መካከል ነው እየተካሄደ ያለው። መካከል ላይ ከረሚላለች። እንግዲህ ሸት ሰይድ እና ዲያቆን አካሉ ናቸው ይህንን ፕሮግራም የሚያካሄዱት። እስኪ ማን ያሸንፍ ይሆን? አብረን እንየው።